ይህ ማታ ማታ ትደውላለች። አሁን ግን ልትሰናም በዚህ ነው የደወለችው። እሷ ቅዳሜ ነው የደወለችው፣ እኔ ሰኞ ነው መኪና ያደግ እጅግ እጅግ ያሳዝናል፣ አንጀትም ይበላል። የታዳጊ በአምላክ አሟሟት ብዙዎችን አስደንግጧል። የዛሬ ሁለት ዓመት ነበረ በወላጅናቷና በእንጀራ አባቷ በግፍ በደረሰባት ድብደባዎች ህይወቷ ማለፏ የተሰማው። ታዲያ ወላጅ አባቷ ሁለት ዓመት ሙሉ ፍትህን ሲጠይቅ ቆይቷል። የልጄ ሀቅም ይውጣልኝ እኔም እንደ አባት እንዳልቆጠር ተደርጌ ዲኤንኤ ውሸት ምርመራም ተካሂዶ አባቷ አይደለህም ተብዬ የእንጀራ አባቷ እንደ አባቷ ተቆጥሮ ውጤት መስረጃም ቀርቦ ብዙ በደል ብዙ ነገር ደርሶብኛል፣ ሀቅ የሚውጣልኝ ሲል ተሰምቶ ነበር። ታዲያ እንግዲህ ይህንን አሳዛኝ ክስተት በተመለከተ ፍርድ ቤት የመጨረሻ ውሳኔውን አስተላልፏል። ይህችን ታዳጊ ገና እምቦቃቅላ ብዙ ተስፋ ያላትን ሕፃን መመለስ ባይቻልም የፍርድ ውሳኔው ግን በምድራዊ ህይወት ላሉ በተለይ ደግሞ ፍትህ ለተጓደለባቸው ሰዎች እ እጅግ የሚረኩበት ሆኖ ተገኝቷል። በወላጅ እናቷ እንዲሁም በእንጀራ አባቷ ላይ የሞት ፍርድ ተበይኖባቸዋል። አባት በተለያዩ ጊዜ ይህንን ፍርድ ለማግኘት ከአዲስ አበባ ወደ ድሬዳዋ በመመላለስ የፍርድ ሂደቱን ሲከታተል ቆይቷል። አባት የተለያዩ ንግግሮችን ልጁን አስመልክቶ ተናግሮ ነበረ። እኔ አባቷ እንዳልሆንኩ ተደርጎ የተለያዩ መረጃዎች ተቀናብረው ዲ ኤን ኤ ውጤትን በውሸት ተሰርቶ እኔና ልጄን ይለያይተዋል ሲል ተደምጠዋል። ታዳጊ በአምላክ እንኳን በግፍ ሊገሏት አይደለምና በቁጣይን እንኳን ሊያዩት ሊገርፏትም የምታሳሳ ልጅ ነች። አባቷ ስለ ልጁ ሲመሰክር ልጄ እጅግ ሰው ምትወድ እጅግ በጸባዩም የተባረከች ነች ይላል። በተለያዩ ጊዜያቶች ላይ በተለይ ደግሞ ለክረምት የዛሬ ሁለት አመት ከእኔ ጋርም አብረው ጊዜ አሳልፈው ነበር ብሎ ተናግሯል። ታዲያ እነዛ የክረምት ወራቶችን እኔና ልጆቼ አብረን ማሳለፋቸውን ተከትሎ የተለያዩ ዶክመንቶች የማጭበርበሪያ ቴክኒኮችንም በመጠቀም አባቷ አይደለም በማለት ልጄን ነጥቃ ለዚህ ጉድ ሰርታኛለች ሲልም ከዚህ በፊት በሰጠው ቃለ መጠይቅ ተሰምቶ ነበረ። ወላጅ እናቷና እንጀራ አባቷ አንድ ላይ በሚኖሩበት ቤት ውስጥ ታዳጊ በአምላክ በድንገተኛ ቀን በእንጀራ አባቷ ባመነችው ይጠብቀኛል፣ ተንከባክቦም ያሳድገኛል ብላ ባሰበችው ግለሰብ የመደፈር አደጋ ይደርስባታል። ታዲያ ይህን የመደፈር አደጋ የሰማችው ወላጅናቷ የባለቤቷ ብልግናና እጅግ አስነዋሪ ድርጊት ለሌላው እንዳይሰማባት የልጇን ጉዳይ ወደ ኋላ በመተው ካገባችው ባለቤቷ ጋር በመመሳጠር የገዛ ልጇን ሌሎች ግፍና ድብደባዎች በ ለመፈጸም ህይወቷ እንዲያልፍ አድርጋታለች። የተለያዩ ድብደባዎችን ካደረሰች በኋላ በጭስ እንድትታፈንም ካደረገች በኋላ በመቀጠል ወደ አፏ የተለያዩ መድኃኒቶችን በማስገባት ልጅቷ በተለያዩ መርዞች እንደሞተች በማስመሰል አስክሬኗን ወደ ሆስፒታል ትወስዳለች። ታዲያ የዚች ህፃን ልጅ አምላክ ከላይ ሆኖ ያያልና ፖሊሶችም ጉዳዩን በማጠራጠር ቀጥታ ወደ አቤት ሆስፒታል አስክሬኑን በመላክ የአስክሬን ምርመራ እንዲደረግ ያደርጋሉ። ታዲያ ፖሊስ ባገኘው የአስክሬን ምርመራ ልጅቷ መድኃኒት ወጣ የተለያዩ መርዛማ ነገሮችን ወስዳ ህይወቷ እንዳላለፈ ማስረጃ ይደርሳል። ተጨማሪም ፖሊስ ባካሄደው የተጠናከረ የፎረንሲክ ምርመራ ይቺ ታዳጊ ልጅ በተለያዩ ድብደባዎች ህይወቷ እንዳለፈ እንዲሁም የተለያዩ አካላዊ ጥቃቶችም እንደደረሱባት ጭምር በማስረጃ ጉዳዩን ያጠናክራል ታዲያ ከዚህ በኋላ ነበረ ጉዳዩ ወደ ህግ ያመራው። እናት ልጇ እንደሞተባት አስመስላ ሆስፒታልም ወስዳ ከዛም ከሆስፒታል ቀጥታ ወደ ቤት በማምጣት አስክሬኗን ለመቅበር ነበረ ትልቅ ህልሟ። ይሁን እንጂ ፈጣሪ ከላይ ያያልና የወላጅ አባቷን ንጹህ ልብም ይመለከታልና ሁሉ ነገር ሆስፒታል ከደረሱ በኋላ ወደ ህግ ቦታ እንዲያመራ ጉዳዩ ሆኗል። ታዳጊ በአምላክ ወላጅ አባት በተለያዩ ጊዜያቶች ላይ ከእናቷ ጋር ጥል ስለነበራቸው ፍቺን እንዳደረጉ ከዚህ በፊት በሰጠው ቃለመጠይቅ ገልጾ ተናግሮ ነበረ። የመጨረሻ ልጄ በአምላክ እንደተወለደች በስምንት ወሯ ነበረ የተለያየ ነው ከእናቷ ጋር ይላል። ከዛም በመቀጠል በተለያዩ ጊዜያት ላይ በአምላክና ታላቅ ወንድሟን እኔ ጋር አድርጌ ለማሳደግ ብዙ ጥሬ ነበረ። ይሁን እንጂ በተለያዩ በተቀነባበሩ ሴራዎች ልጆቼን ከኔ ነጥቃ እሷ ጋር ታሳድግ ነበር በማለት ስለ ጉዳዩ ተናግሯል። ይሁን እንጂ በተለያዩ ጊዜያቶች ላይ ልጄና እኔ እንደዋወል ነበረ። የመጨረሻ የስንብት ቃሏ ግን ቅዳሜ ነበር የተሰማኝ ሲል ስለ ጉዳዩ ትንታኔ ሰጥቷል። እሷ ቅዳሜ ደውላ ተሰናበተችኝ፣ ለካ መሞቷ ታይቷት ነበር ይላል ወላጅ አባት። ከዛም በመቀጠል እኔ ሰኞ የመኪና አደጋ ደረሰብኝ፣ ቀጥታም ሆስፒታል ገባው። ለካ ልጄ ብዙ ግፍ፣ ብዙ መከራ እያለፈች ነበር ሲል ተናግሯል ወላጅ አባቷ። እጅግ ያሳዝናል። በደረሰበት የመኪና አደጋ ቀጥታ ሆስፒታል ገባ፣ ልጁ ቅዳሜ በደረሰባት የተለያዩ ግፎች ህይወቷ አለፈ፣ ከዛም ተቀበረች። ይህ ሁሉ ክስተት ሲያልፍ እሱ በሆስፒታል ነበር፣ ምንም ያየው የሰማው ነገር የለም። እኔ ትንሽ ወደ ጤና ስመለስ ነገሩኝ፣ ሁሉንም አረዱኝ ሲል በወቅቱ ተናግሯል። ይህ ለአባት እጅግ ከባድ ዱብዳ ነው፤ ልጁን በአሰቃቂ ሁኔታ ማጣት እዛም አልፎ ተርፎ የልጁ ሐዘን ላይ እንኳን በቅጡ መረጃው ሳይኖረው የልጁን ሐዘን አለመካፈሉም እጅግ እስካሁን ያመዋል። ይሁን እንጂ ይህ ጠንካራ አባት ይህ ጎበዝ አባት የልጁን የፍርድ ሁኔታ ከሆስፒታል ከወጣ በኋላ በደንብ በመከታተል የፍርድ ሂደቶችንም ከህግ አካላት ጋር በጣምራ በመሆን እነዚህን ተከሳሾች የዚችን ልጅ ገዳዮች ፍርድ ቤት በማቆም ውሳኔ እንዲወሰንባቸው አድርጓል። በውሳኔውም የሞት ቅጣት እንዲወሰነ ባቸው ሆኗል። ይቺ ታዳጊ እንኳን ሊገሏት ሲያዩአት የምታሳሳ ልጅ በወላጅ እናቷ ይህ ድርጊት መፈጸሙ ብዙዎችን አስደንግጧል። ምን አይነት ጭካኔ ነው ሲሉም ተሰምተዋል። ወላጅ አባት ዛሬ ላይ ልጁ ባትመለስለትም የፍርድ ሂደቱ ግን፣ የፍርድ ውሳኔው ግን ጥሩ ነገርን ቢያንስ ልቡ የሚያርፍበትን ነገር እንዲሰማ ሆኗል። ይህ የፍርድ ውሳኔ ብዙ ኢትዮጵያውያንም ይህ ጥሩ የፍርድ ውጤት ነው እንዲሉ አድርጓቸዋል። ወላጅ አባቷ በተለ በተለያዩ ጊዜያቶች ላይ አሁን ላይ በቲክቶክ የተለያዩ ንግግሮችን በመናገር የተለያዩ ልጆችን እንዲሁም ጥቃት የሚደርስባቸውን ሴቶችና ህጻናትን በተመለከተ በደንብ እየሰራ ይገኛል። የእኔ ልጅ አንድ ያልፋለች፣ አሁን ግን በተለያዩ ቦታዎች ጥቃት የሚደርስባቸው ህጻናት ይኖራሉ። እባካችሁ ለሁሉም እንቁም። ጥቃት የሚደርስባቸው ልጆችን ስናይም ቆም ብለን እናስብላቸው፣ ጉዳዩንም በደንብ እናዳምጣቸው ሲል ተሰምቷል። ህፃን በአምላክን መመለስ ባይቻልም የተሰማ ውሳኔ ግን ትንሽ የሚያረጋጋ ሆኖ ተገኝቷል። ህፃን በአምላክ እጅግ የምታሳዝን ሲያዋት የምታሳሳ ገና ሮጣ ያልጠገበች ታዳጊ ልጅ ነች። የእውነት ይችን ታዳጊ ልጅ ማጣት እጅግ ያስከፋል። ወላጅ አባቷ ግን በህይወት አለ፣ ዛሬ ቆሞ የፍርድ ውሳኔውን እንዲመለከት ሆኗል። ፈጣሪ አምላክ ከሱ ጋር እንዲሆን የእውነት ከልብ ተመኘን። መጽናናቱን ሁሉ ፈጣሪ አምላክ እንዲያድለው ከልብ መኘንለት ዛሬ ጠቅለል ባለ መረጃ ይህንን ይዘንላችሁ መጥተናል። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።